ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁ በሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሮብን አሞሪም በማንቸስተር ዩናይትድ ቤት ስላሉ ታዳጊዎች እንዲህ ሲል ሰጥተዋል አስተያየቱን ሰጥተዋል። በመጀመሪያ ታዳጊዎችን ማወቅ ያለባቸው ነገር ለዩናይትድ መጫወት ማለት ትርጉሙ እጅጉኑ ግዙፍ ነው። ቀጥሎ መመልከት ያለብን እነርሱ በአካላዊ ደረጃ በሊኩ ላይ መጫወት አቅም አላቸው የሚለውን ነገር ነው። ከዛም ልጆቻችን በሚዲያ ላይ ያላቸውን እንቅስቃሴ መቆጣጠር ይኖርብናል። ምክንያቱም እነርሱ በቶሎ ሙገሳዎችን ማግኘት የለባቸውም። እኔ እነርሱን ካሰቡበት አላማ ሊያስቀራቸው ይችላል የሚል እምነት አለኝ ብሏል። በመጨረሻም ተሰጥቶና የስራ ባህሪያቸውን እንዲያስተካከሉ ልንረዳቸው ይገባል። እኛም በዚህ ወቅት ይህንን እያደረግን ነው ሲል አሰልጣኝ ሩበን አሞሪም ተናግሯል። አሁን ላይ ጥሩ እየተጫወትን ነው፣ ምክንያቱም የተሻለ የራስ መተማመን አለን። እኛ መሻሻላችን አላስገረመኝም፣ ምክንያቱም የምንጠብቀው ነገር ነበር። ነገር ግን መሆን ከመፈለግንበት ደረጃ ላይ አይደለንም። አሁንም ብዙ ማድረግ ያሉብን ነገሮች አሉ። በተደጋጋሚ እንደተናገሩ ባለፋችን ለዚህ ቡድን ችግር አይደለም። ምክንያቱም በዚህ አመት የተቸገርንባቸው ጨዋታዎች ብትመለከቱ ችግሩ ያስተላለፋችን ሳይሆን የራስ መተማመንና የፍጥነት እንዲሁም የስሜት ነው ሲል ፖርቹጋላዊ አሰልጣኝ ሮበን አሙሪም ተናግሯል። ማንቸስተር ዩናይትድ ማሊያዊውን አማካኝ ሴኩ ኮኔን በአማካኝ ስፍራው እንደ አምስተኛ አማራጭ እንደሚመለከተው ተገልጿል። ይህንንም ተከትሎ ታዳጊው የአማካኝ ስፍራ ተጫዋች በመጪው የጥር ዝውውር መስኮት ማንቸስተር ዩናይትድን በውሰት እንዲለቅ ፍቃድ ሊሰጥ ይችላል ተብሏል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በተጫዋቹ ላይ ከፍተኛ እምነት እንዳላቸው ሲገለጽ፣ በዚህም መሰረት ተጫዋቹ ቡድናቸውን በቋሚነት እንዲለቅ እንደማይፈልጉ ነው የተገለጸ የሚገኘው የአማድ ዲያሎን ሁኔታ መመልከት እንችላለን። እንግዲህ በውሰት ውል በጣም ድንቅ የሚባል እንቅስቃሴን ማስመልከት ይችላል። ወደ ዩናይትድ ሲመለስ በቂ የሆነ ልምድ ማግኘት ሲችል ና ይህ ተጫዋችም እንግዲህ በውሰት ውል ተሰጥቶ ድንቅ እንቅስቃሴን በማንቸስተር ዩናይትድ ቤት እንዲያሳይ ይመስላል። ዩናይትዶች ተጫዋቹን በውሰት ለመስጠት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ዩናይትድ ዘርኪዜን ለመልቀቅ የተወሰኑ ማሟያዎችና ቅድመ ሁኔታዎችን ማሟላት እንደሚፈልግ ተገልጿል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ዮሹዋ ዘርኪዜን የሚለቀው ሁነኛ ተተኪ የሚያገኝ ከሆነ ብቻ ነው ተብሏል። አሞሪም ለአውሮፓ ውድድር ቦታ እየተፋለሙ ከመሆኑ አንጻርና መጪውን ጊዜ ብሩ ለማድረግ የቡድኑ ጥልቀት ወሳኝ መሆኑ ተሰምቷል። በተጨማሪም እንደ ሌሎች ዘገባዎች ከሆነ ማንቸስተር ዩናይትድ በዘር ጊዜ ውሰቱ ላይ የመግዛት አማራጭ ማካተት እንደማይፈልግ ነው የተነገረው። ከዚህ ጋር በተያያዘ ታዲያ የሾዋ ዘርክሲ ሮማን ብቻ የመቀላቀል ፍላጎት እንዳለው ተገልጿል። የሾዋ ዘርክሲ በሮማው አሰልጣኝ ጋስፕሬኒ ስር መጫወት እንደሚፈልግ ተሰምቷል። ተጫዋቹ አሰልጣኙ በሚቀጥሉ አመት የዓለም ዋንጫ ቦታ እንዲያገኝ ሊረዳው እንደሚችል ያምናል ተብሏል። የሮማ እቅድ መጀመሪያ ከተጫዋቹ ጋር ስምምነት ላይ መድረስና በመቀጠል ደግሞ ከማንቸስተር ዩናይትድ ጋር መደራደር እንደሆነ ተመላክቷል። ሮማዎች ኔዘርላንዳዊ ተጫዋች በመጀመሪያ በውሰት አግኝተው በመቀጠል በቋሚነት የግላቸው ማድረግ እንደሚፈልጉ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ ቤት የመቆየት ትዳላሉ በእርግጥ። ነገር ግን ተጫዋቹ በቂ የመሰለፊያ ድል ማግኘት ይፈልጋል። የትኛውም ተጫዋች የሚፈልገው ነገር ነው። ስለዚህ ወደ ሌላ ክለብ ካቀና ያ ክለብ ሊሆን የሚችለው ሮማ እንደሚሆን ነው ታማኝ የዜና አውታሮች እየገለጹ የሚገኙት። በጥር የዝውውር መስኮት ቼልሲን በውሰት ማስፈረም የሚፈልጉ በርካታ ክለቦች ቢኖሩ ማንቸስተር ዩናይትድ ግን ለንግግር ክፍት አይደለም ተብሏል። ተጫዋቹ በብሔራዊ ቡድን እንዲሁም በማንቸስተር ዩናይትድ ቤት በጣም ድንቅ እንቅስቃሴን እያሳየ የሚገኝ ተጫዋች እንደሆነ ይታወቃል። ዩናይትዶችም ተጫዋቹ በውሰትም ቢሆን እንኳን የመልቀቅ ፍላጎት እንደሌላቸው ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በጥር ለማሟላት ካሰበው ክፍተት መሃል አንዱ የተከላካይ መስመሩ እንደሆነ ይታወቃል። በዚህ ማንቸስተር ዩናይትድ ውሉ ሊጠናቀቅ የስድስት ወራት እድሜ ብቻ የቀረውን የማርክ ገሂን ሁኔታ ይከታተላል ተብሎ እንደሚጠበቅ ተገልጿል። ከማጊር ጋር እየተደረገ የሚገኘው የውል ማራዘም ንግግር እድገት እያሳየ ካለመሆኑ አንጻር ተከላካይ ማስፈረም በአጀንዳው አናት ላይ ሰፍሯል። ስለዚህ ማርክ ገሂን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በክርስታል ፓላስ ቤት አቋማቸው ወጥ ከሆኑ ተጫዋቾች ውስጥ ማርክ ገሂ ይጠቀሳል። ከኳስ ጋር ያለውም ኮንፈርት ጥሩ የሚባል ነው። ኳሶችን የሚያጸዳበት በግራውንድ ዱዌልም ሆነ በኤር ዱዌል የማይታማ ተጫዋች እንደሆነ ታውቃል ና ማርክ ገሂ በማንቸስተር ዩናይትድ ስድ የዝውውር ታርጌት ውስጥ ከገቡ ተጫዋቾች አንዱ እንደሆነ ነው እየተገለጸ የሚገኘው። ዩናይትድ ስድ በክረምቱ የዝውውር መስኮት ኢሊዮት አንደርሰንን ለማስፈረም ውጥን የያዘ ሲሆን ሆኖም ከሌላኛው የሊጎ ክለብ ኒውካስትል ዩናይትድ ጋር ከባድ ፉክክር ይገጥማል ተብሎ ይጠበቃል። ኒውካስትሎች እንግሊዛዊያን አማካኝ የማስፈረም ጽኑ ፍላጎት ሲኖራቸው፣ በዝውውሩ ላይ ከዩናይትድ ጋር ለመፎካከር ዝግጁ ናቸው። ሆኖም ኖቲንጋ ፎረስቶች ተጫዋቹን በጥሩ የዝውውር መስኮት የመልቀቅ ፍላጎት አላቸው ተብሏል። ሮብና ሞሪም እንግዲህ ሁለቱም ተጫዋቾች ማለትም ካርሎስ ባሌባና ኤሊዮት አንደርሰንን የማስፈረም ፍላጎት ነው ያላቸው ሁለቱም በክለባቸው በጣም ጥሩ የሚባል እንቅስቃሴ በተለይም ካርሎስ ባሌባ ባለፈው የዝውውር ዘመን፣ ኤሊዮት አንደርሰን ደግሞ በዘንድሮ የዝውውር ዘመን በጣም ከጎሉ ተጫዋቾቹ ውስጥ በዋነኝነት የሚጠቀስ ነው። ታዲያ ዩናይትድም ይህንን ተጫዋች ለማስፈረም ሙከራ ያደርጋል። ነገር ግን ከሌሎች ክለቦች ፉክክር ይጠበቃል። ጆዋ ጎሜዝ ማንቸስተር ዩናይትድ የመቀላቀል ከፍተኛ ፍላጎት አለው ተብሏል። አሰልጣኝ ሮቤን አሞሪም ጎሜዝ ለአማካኝ ስፍራቸው ትክክለኛ ተጫዋች ይሆናል የሚል ሀሳብ እንዳላቸው ተመላክቷል። ወልቭስ ከተጫዋቹ ዝውውር ቢያንስ 44 ሚሊዮን ፓውንድ እንደሚፈልግ ተጠቁሟል። ይህ ብራዚላዊ ተጫዋች በተለይ በክለቡ ወልቭስ ቤት ባለፈው የውድድር ዘመን ታስታውሱ እንደሆነ በጣም ከጎሉ ተጫዋቾች ማቲያስ ኩኛና ጆዋ ጎሜዝ በጣም ድንቅ እንቅስቃሴን ካሳዩ ተጫዋቾች ውስጥ ይጠቀሳሉ በመሀል ስፍራ ላይ ድንቅ የሚባል እንቅስቃሴን ያሳየ ተጫዋች እንደሆነ ይታወቃልና ቨርሳታይል የሆነ ተጫዋች ነው። ዲፌንሲቭ ሚልፊልደርም እንዲሁም ደግሞ ሴንትራል ሚልፊልደር መሆን ይችላልና ይህ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ ከብዙ መስፈርት አንጻር ይጠቅመዋል። ነገር ግን የኮንሲስተንሲ ጉዳይ ይነሳበታል። ወጥነት ያለው ተጫዋች የሚባል አይደለም። ባለፈው የውድድር ዘመን በጣም ድንቅ እንቅስቃሴ ሲያስመለከት ነበር። በዘንድሮ የውድድር ዘመን ግን ያንን አቋሙን እየደገመው አይደለም። እዛ ላይ ነው ጥያቄ ልታነሱ የምትችሉት። እና ጃዋ ጎሜዝ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባ ይታወቃል። ግን የወጥነት ወጥነት ጉዳይ ጥያቄ ያስነሳ ጉዳይ ነው። በ38 ሚሊዮን ፓውንድ አካባቢ ዩናይትዶች ተጫዋቹን የግላቸው ማድረግ እንደሚችሉ እየተገለጸ የሚገኘው ወደ ዩናይትድ የማቅናት እድል እንዳለው ግን እየተነገረ ይገኛል። በተደጋጋሚ በማንቸስተር ዩናይትድ ቤት በአሁኑ ሰዓት እንደ ኮሚማ ነው በግልጽ እድል እንዲሰጠው የጠየቀ ተጫዋች እንደሌለ ይታወቃል። ና ተጫዋቹ በዘንድሮ በዘንድሮ ክረምት በአሜሪካ ካናዳ ና ሜክሲኮ በጣምራ በሚያዘጋጁት የ2026 ዓለም ዋንጫ አገሩን ወክሎ መመረጥ ይፈልጋል። ለዚህም ነው ራሱን ለማሳየት እድል እየጠየቀ ያለው። ዘንድሮ በሊጉ በሩበን አሞሪም አንድም ጨዋታ የቋሚነት እድል አላገኘም። 138 ደቂቃ ብቻ ነው ሜዳ ውስጥ ያሳለፈው። በእንግሊዝ ካራቦካ በቋሚነት የመሰለፍ እድል ባገኘበት አንድ ጨዋታ አንድ ለጎል የሚሆን ኳስ አመቻችቶ ማቀበል ችሏል። በጉዳት ምክንያት የዓለም ዋንጫ ማጣ ማሳሪያም ወደ ብሔራዊ ቡድኑ ስብስብ አለመጠራቱ ተጫዋቹን ይባስ ደስተኛ እንዳይሆን ያደረገው ይመስለኛል። ይሁን እንጂ ኮቢ ማይኖ በቋሚነት ክለቡን መልቀቅ አይፈልግም፣ በውሰት ግን ወደ ሌሎች ክለቦች መሄድ ይፈልጋል የሚሉ ዘገባዎች በብዛት ተሰምተዋል። አሁንም ሮብን አሞሪም የቡድኑ እቅድ አንድ አካል አድርገው ተጫዋቹን እንደሚወስዱት ተነግሯል። አሁን ተጫዋቹ በቂ የመሰለፍ እድል አለማግኘቱ እንጂ በማንቸስተር ዩናይትድ ቤት የመቆየት ከፍተኛ የሆነ ፍላጎት እንዳለው ነው ታማኝ የሚባሉ የዜና ምንጮች እየገለጹ የሚገኙት። ስሎቬንያዊ ተጫዋች ቢኒያሚን ሼሽኮ ባጋጠመው ጉዳት ምክንያት በትንሹ ለአንድ ወር ያህል ከሜዳ ይርቃል ተብሎ ይጠበቃል። ቢኒያሚን ሼሽኮ በታሳሰ ወር መጀመሪያ ወደ ቡድኑ ልምምድ እንደሚመለስ ይጠበቃል። ስሎቬንያዊ አጥቂ ለሶስት ሳምንት ያህል ከሜዳ እንደሚርቅ ይጠበቃል። ከዚህ ቀደም እንደተገለጸው የገጠመ ጉዳት ለረጅም ጊዜያት ከሜዳ የሚያረቀው አይደለም ሲል ነው ፋብሪዚዮ ሮማኖ የገለጸው። ለበርካታ ሳምንታት ከሜዳ ይርቃል ተብሎ ነበር፣ ነገር ግን ተጫዋቹ ማክሲመም አንድ ወር ብቻ እንደሚፈጅበት ነው የተነገረው። የአንቶኒ ሴሜኖ ዋነኛ ፈላጊ ክለቦች ማንቸስተር ዩናይትድ፣ ሊቨርፑልና ስፐርስ እንደሆኑ ተገልጿል። አንቶኒ ሴሜኖ በጣም ጥሩ የሚባል እንቅስቃሴ በቦርንማውዝ ቤት እያሳየ የሚገኝ ተጫዋች እንደሆነ ይታወቃልና ማንቸስተር ናይትዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በሁለቱም ዊንጎች መጫወት ይችላል። በራይት ዊንግም በሌፍት ዊንግ መጫወት የሚችል ተጫዋች ነው እና እንደዚህ አይነት ቨርሳቴል ተጫዋች ደግሞ ፖርቹጋላዊ አሰልጣኝ ሮብና ሞሪም አድናቂ ናቸው። እንደዚህ አይነት ተጫዋችን ይወዳሉ። ስለዚህ ይህንን ተጫዋች ለማስፈረም ሙከራ ለማድረግ ዝግጁ እንደሆኑ እየተገለጸ የሚገኘው በቦርንማውዝ ቤት እያሳየ ባለው እንቅስቃሴ አንጻር የበርካታ ክለቦችን ቀለበሰቧል። ማንቸስተር ዩናይትድ ውስጥ ደግሞ ከነዛ ውስጥ አንዱ እንደሆነ ነው እየተነገረ የሚገኘው። በዛሬት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ምን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሉ ተመኘው።